ሰላም ሰላም ውድ የቻናላችን ተከታታይ ቤተሰቦች እንዲሁም ለዚህ ቻናል አዲስ የሆናቸው ልጆች እንኳን ወደዚህ ቻናል በሰላም መጣችሁ። እሺ ቤተሰቦች፣ ዛሬ ይዤላቸው የመጣሁት ከዚህ ላይ እንደምታዩዋቸው ፊደሎች አሉ። ከዚህ ላይ ሁለት ፊደሎች አሉ። ሁለቶችን ፊደሎች በማጣመር አንድ ቃል መመስረት ማለት ወደ ቃል መመስረት ከዚህ በፊት ምንድን ተምረን ነበር? ፊደል ፊደል ተምረን ነበር። እዚያ ፊደሉ ደግሞ ለምን ይጠቅማል? ቃላት ለመመስረት አረፍተ ነገር ለመመስረት ይጠቅማናል። ስለዚህ ዛሬ ደግሞ ከዚህ ላይ እንደምታዩት በምትባሏ ፊደል አለች። ከዚህ ላይ ደግሞ ሪ የምትባሏ ፊደል አለች። አንድ ላይ ተደምሮ በሪ ይሆናል ማለት። ስለዚህ ሁሉን ቀስ እያልን አንድ ባንድ የምናይ ይሆናል። በተለይ ፊደል ጨርሳችሁ ወደ ቃላት ለመግባት ያሰባችሁ ልጆች ይህ ቪዲዮ ለእናንተ ነው። ሲቀጥልም ደግሞ ቃላት ላይ ያላችሁ ልጆች ይህንን ብታዩ እራሳችሁን ታሳድጉበታላችሁ ማለት ነው። እስኪ ቀጥታ ወደ ትምህርቱ በግል በግሩፕ፣ መማር አስጠኝ እንፈልጋለን ምትሉ ልጆች ከታች በማስቀምጥላችሁ ስልክ ቁጥር በኢሞ በዋትሳፕ ብደውሉ ታገኙናላችሁ ማለት ነው። ወይ ሀይ በሉን፣ አለዛም ደውሉልን አንስተን እናናገራቸዋለን። ወደ ትምህርቱ ስንመጣ ከዚህ ላይ በምትባል ፊደል አለች። ማናልኳችሁ? እቺ በ ተብላ የምትጠር ፊደል አለች። ከዚህ ላይ ደግሞ ረ ተብላ፣ ከረቤት ሬ ተብላ የምትጠር ፊደል አለች። ማናልኳችሁ? ሬ። ምክንያቱም ግሯ ላይ ቀለበት አላት። ይቺ የመጀመሪያ ፊደል ናት። አንድ ላይ ተደመረው፣ እቺ በናት፣ እቺ ሬ። አንድ ላይ ነው ድምፁ የምናወጣው በሬ ምክንያቱም ድምፁ ለምንድን ነው አንድ ላይ የሚወጣ፣ ልትሉ ብላችሁ ልጠይቁት ትችላላችሁ። እነዚህ አንድ ላይ ተጠጋግቶ ከተጻፈ እንደ አንድ ድምፅ ነው የምታወጡት። ከዚያ ውጭ ግን እንደዚህ ራቅ ራቅ ብሎ ከተጻፈ ግን ይህኛው የራሱን ነው የምታነቡት፣ ይህኛውንም የራሱን ነው የምታነቡት ማለት ነው። የተለያየ ድምፅ ነው የምታወጡት። ስለዚህ ሁለቱም ይለያያል ማለት ነው። ከዚህ ላይ የብቻን የተቀመጡት፣ ከዚህ ላይ ግን አንድ ላይ አድርጌን ያስቀመጥኳቸው ማለት ነው። አንድ ላይ ሆኖ ነው የተቀመጡት። ስለዚህ ይችኛዋ በናት ይችኛዋ ሬናት፣ አንድ ላይ በሬ ብለን ቃላትን እንመሰርትበታለን። ማ ስለዚህ የፊደሎች ትርጉም ይህን ይመስላል ማለት ነው። ወደዚኛው እንምጣ እስኪ ወደዚኛው እንምጣ። ከዚህ ላይ ማናት በተብላ ትጠራለች። ማናልኳችሁ በ። ይቺ ደግሞ ከገቤት ግ፣ ግ ስለዚህ ይቺ ማናልኳችሁ በተብላ ትጠራለች አልኳችሁ። ይች ደግሞ ግ ተብላ ትጠራለች አልኳችሁ። ስለዚህ አንድ ላይ መጡ። አንድ ላይ ሲመጡ እንዴት ነው የምናደርጋቸው? አንድ ላይ ድምፅ ማውጣት አለብን። በግ ብለን እንመሰርታለን ማለት ማን አልኳችሁ። በግ ብለን ቃላት እንመሰርታለን ማለት። ይቺ በናት፣ ይቺ ግናት፣ አንድ ላይ በግ ብለን ቃላት እንመሰረታለን ማለት ነው። ቅድም ከላይ ነግሬያችኋለሁ። ይችኛዋ ግ የራሷን ነው የምትነበበው። ይችኛዋን በ የራሷን ነው የምትነበበው። ምክንያቱም የብቻ ስለተቀመጡ ማለት ነው። ስለዚህ አንድ ድምፅ በየራሳቸው ነው የሚያወጡት ወደ ቀጣዩ እንሂድ። ይች ማናት ላ ተብላ ትጠራለች። ከለቤት ላ ተብላ ትጠራለት ከለቤት ላ ተብላ ትጠራለች። ይችኛዋ ደግሞ ከመቤት ም ተብላ የምትጠራው ፊደል ስድስተኛዋ ም። ስለዚህ ይችኛዋን ብቻዋን ስለሆነች ም ብለን ነው የምናነባት። ይችኛዋን ብቻዋ ስለሆነች ላ ብለን ነው የምናነባት። ስለዚህ አንድ ላይ ሲመጡ ደግሞ ላም ብለን እናነባለን ማለት ነው። ላም ብለን እናነባለን። ምክንያቱም አንድ ላይ ተጨምቀዋላ ጥንግ ጥንግ ነው የተጻፉ። የተራራቁ ከሆነ ግን የተለያየ ድምፅ ነው የምታወጡት ማለት፣ አንዱ ለአንዱ ነው የምታወጡት ማለት ነው። ስለዚህ ላም ብለን እናነባለን ማለት ነው። ማንና ማን ተደምረው ነው የሰጡን? ችላ ተደምራ ከዚህች ጋር አንድ ላይ ተጨምቀው ነው ላም የሚለውን ትርጉም ያገኘን ማለት ነው። ወደዝኛው እንምጣ ሎ ከለቤት ሎ መጨረሻ ፊደል ሎ ሎ። እቺ ደግሞ ሚ ከመቤት ሚ ተብላ ምትጠራዋ፣ ስንተኛ ፊደል? ሶስተኛ ፊደል ማለት ነው። ከመቤት ሚ ተብላ ተጠራለች ማለት ነው። አያችሁ፣ ይኸው እነዚህ ፊደሎች አንድ ላይ ተጨምቀው ሲመጡ ከነዚህ ጋር እነዚህ ከችነች ሎና ሚ ተጨምቀው ሲመጡ አንድ ላይ ነው መጻፍ ያለባቸው። አንድ ላይ አምጠን ማን እንላቸዋለን? ሎ ሚ እንላለን ማናልኳችሁ ሎሚ ብለን እንመሰርታለን ማለት ነው። ስለዚህ ይችሎ ሎ የብቻዋ ትነበብ፣ ይችሜ የብቻዋ ትነበብ። አንድ ላይ ክፍተት ከሌላቸው ደግሞ አንድ ድምጽ እናወጣላቸዋለን። ስለዚህ ሎሚ ብለን እንጠራለን ማለት ነው። ማናልኳችሁ ሎሚ። ወደዚህኛው ስንመጣ ደግሞ ከቀቤት፣ ማናልኳችሁ ከቀቤት ቅ ታብላ የምትጠራው ፊደል ይችሳ። ከበቤት ደግሞ ቤ ማናልኳችሁ ከበቤት ቤ። ስለዚህ ይህን ሁለቶችን ፊደሎች እየብቻቸውን ነው የምናነባቸው። አንድ ላይ ሲጨመቁ ደግሞ ማን ብለው ይመጣሉ? ቅቤ ይሆናል። ማተው ቅቤ። ስለዚህ እንደዚህ እያደረጋችሁ ነው። ስለዚህ የአማርኛ ለማንበብ ለመጻፍ ዋና መሰረቱ ፊደሎችን ለስነ ስርዓት መለየት ነው። በብዛት ለፊደሎች ጊዜ ከሰጣችሁ በጣም በጣም ቀላል ነው ማለት ስለዚህ ጭቃ አለች ይች ቤ አለች። አንድ ላይ ቅቤ ይሆናል ማለት ነው። ወደዚህኛው ስንመጣ ደግሞ ከሰቤት ሱ ተብላ ትጠራለች። ማናልኳችሁ ከሰቤት ሱ ሁለተኛ ፊደል ማለት ነው። ይችኛ ደግሞ ከረቤት ሪ ሶስተኛ ፊደል ማለት ከረቤት ሪ፣ አንድ ላይ ስንጨምቃቸው ሁለቱ አንድ ላይ ሲደመሩ ማን ይሆናሉ? ሱሪ፣ ሱሪ ብለው ቃላት ይመሰርታሉ ማለት ነው። ሁለቱ ፊደል አንድ ላይ ተደምረው ተጨምቀው ምንድን ነው መደመር ወይም መጨመቅ ማለት? ጥግ ጥግ ሲሆኑ ማለት ነው። ሁለቱ ፊደሎች አንድ ላይ ሲሆኑ ማለት ነው። ስለዚህ እንደዚህ አድርገን ቃላት እንመሰረታለን ማለት ነው። በሬ፣ በግ፣ ላም፣ ሎሚ፣ ቅቤ፣ ሱሪ ብለን እንመሰረታለን ማለት ነው። እስኪ ደግሞ አሁን ወደዚህኛው እንሂድ፣ ወደዚህኛው እንሂድ ይች ማናት? ቤ ተብላም ትጠራዋ ናት። ከበቤት ቤ ቤ ማለት ስንተኛ ፊደል ናት ማለት ነው። አምስተኛ ፊደል ማለት ከበቤት አምስተኛ ፊደል ቤ ባለቀለበቷ ቀለበቷ ማለት ይቺ ቤ ተብላ ትጠራለች። ይቺኛዋ ደግሞ ማናት ትተብላ ትጠራለች። ከተቤት ስድስተኛ ፊደል ት ተብላ ትጠራለች። አንድ ላይ ሲጨመቁ ቤት ብለን ቃላትን እንመሰረታለን ማለት ነው። ማናልኳችሁ ቤት ብለን ቃላትን እንመሰረታለን ማለት ይቺ ቤናት ይቺ ት አንድ ላይ ቤት ቃላትም ሆነ አረፍተ ነገሮችን ስታነቡ መጀመሪያ ፊደል ከዚያ በኋላ ቃላት እያላችሁ ሀሳብ ወደ ማስተላለፍ ትሄዳላችሁ ማለት ነው። ወደዚህኛው ስንመጣ ደግሞ ከቀቤት ቄ ተብላ ምትጠር ፊደላለች። ከቀቤት ቄ። ይቺ ደግሞ ከረቤት ራ ተብላ ምትጠራ ፊደል አራተኛ፣ ከረቤት ራ። አንድ ላይ ሁለቱን እንጭመቃቸው ወይም እንደምራቸው ወይም እናየይዛቸው አንድ ላይ ሲደመሩ ቄራ ይሆናል ማለት ነው። ቄራ የሚል ትርጉም ይኖረዋል ማለት ነው። ሁለቱ አንድ ላይ መጀመሪያ ፊደል ነበሩ። ሁለቱ ከዚህ አንድ ላይ ሲጠመሩ ቃላት ይመሰርታሉ ማለት ነው። ስለዚህ ቄራ ብለን እንመሰርታለን ማለት ነው። ቄራ ብለን እናነባለን ማለት ነው። ወደዚህኛው ስንመጣ ደግሞ ከሸ ቤት ሽ ተብላ የምትጠራው ፊደል ማናልኳችሁ? ከሸቤት ከሸቤት ሽ ተብላ የምትጠራው ስድስተኛዋ ከተቤት ደግሞ ታ ተብላም ተጠራ። ማን አልኳችሁ? ከተቤት ታ። ስለዚህ አንድ ላይ ሲጨመቁ ወይም ሲደመሩ ሽታ ይሆናል ማለት ነው። ሽታ፣ ሽታ። ስለዚህ ሽና ታ ይደመሩና አንድ ላይ ስንጨምቃቸው ሽታ ይሆናል ማለት ነው። ቤተሰቦች ወደ ቀጣይ ክፍል ስንመጣ ደግሞ ይቺ ሾናት ከሸቤት ከሸ ቤት መጨረሻዋ ሾ ተብላ ትጠራለች። ከሸ ቤት ሾ ተብላ ምትጠራ ፊደል። ይቺኛዋ ደግሞ ከለቤት ላ ተብላ ምትጠራ ፊደል። ከለቤት ላ ተብላ ምትጠራ ፊደል። አንድ ላይ ስንጨምቃቸው ሾ እና ላን ሾ ላ የሚል ቃላት ይመሰረቱልና ማለት ነው። ፊደሎች ቃላት መሰረቱልን ማለት አደለ። ስለዚህ ሾላ ብለን ቃላት እንመሰረታለን ማለት ነው። ወደዚህኛው ስንመጣ ደግሞ ይችኛ ከቀቤት ቆ ከቀቤት ቆ። እችኛ ደግሞ ከደቤት ዳ ማናርኳችሁ፣ ከደቤት ዳ አንድ ላይ ስንጨምቃቸው ቆ ዳ ያው እች ቆዋለች እች ዳለች። አንድ ላይ ስንደምራቸው፣ አንድ ላይ ስናጠጋጋቸው ቆዳ ይሆናል ማለት ነው። ቆዳ ይሆናል ማለት ነው። ወደዚህኛው ስንመጣ ደግሞ እችኛ ቦናት ይችኛዋ ደግሞ ታናት ከተቤት አራተኛ ፊደል። ይችኛዋ ደግሞ ከበቤት ሰባተኛው ፊደል ቦናት። አንድ ላይ ቃላት ሲመሰረቱ ስንጨምቃቸው ቦታ ይሆናል ማለት ነው። ቤተሰቦች ቦታ ቦታ ያው ቤት፣ ቄራ፣ ሽታ፣ ሾላ፣ ቆዳ፣ ቦታ አያቸው ቤተሰቦች። ስለዚህ ቃላት ለማንበብ ለመጻፍ ከነዚህ ነው እንደነዚህ አድርጋችሁ ነው የምትመሰርቱ ማለት ነው። ብቻ የዛሬው ቪዲዮ ተመችቷቸዋል ብዬ አስባለሁ ምክንያቱም የብዙዎቻችሁን ችግር ይቀርባል ብዬ ስላሰብ ማለት ነው። ስለዚህ ለዛሬ በዚህ ብቃንና በቀጣይ ደግሞ እንደዚህ እያደረጉ እራሳችሁ የምታሳድጉበት መንገድ ይጀላችሁ የሚመጣ ይሆናል። በበለጠ ደግሞ በበለጠ ደግሞ በግል አስጠኝ እንፈልጋለን የምትሉ ልጆች ከታች በማስቀምጥላቸው ስልክ ቁጥሮች በኢሞ፣ በቴሌግራም፣ በዋትሳፕ ሀይ ብትሉ ወይም ብደውሉን እናናገራቸዋለን። በሌላ ቪዲዮ ውስጥ እንገናኝ። መልካም ጊዜ፣ መልካም ቆይታ።